የልብ ምሪትህን ተከተል ርዕሰ ጉዳይ ያደረግኩትን ሐሳብ ከሞላ ጎደል የቃረምኩትና መነሻ ያደረግሁት በሀገረ ካናዳ የዋተርሉ ዩኒቨርሲቲ ኢኮኖሚክስ መምህር የሆኑት ፕሮፌሰር ላሪስ ሜዝ ናው ፊርስ ናው ኤክስኪውዝ ሲሉ በ2016 ካሳተሙት መጽሐፍ ላይ ተጨምቀው ከወጡ 15 አስተምህሮቶች ሲሆን በሥነ ልቦናም ሆነ በእውነታ ከእኛ ጋር ስም የሚሆኑ ዘንድ በራሴ መንገድ ያዘጋጀኋቸው መሆኑን አስቀድሜ በትሕትና ልገልጽላችሁ ወዳለሁ። አንድ ብለን እንጀምር። በህይወት ዘመንህ ታላቅ ተግባር ለመከወንና ውጤታማ ለመሆን ማድረግ ያለብህንና የሌለብህን ማወቅ ጠቃሚ ነው። ይህን ለማድረግ ከሚጠቅሙ ቀዳሚ ነገሮች ወይም ያስተሳሰብ ትጥቆች መካከል አንዱ ደግሞ የልብህን ምሪት መከተል ነው። መማር እጅግ አስፈላጊ ጉዳይ ነው። የአዋቂ ምክርም መልካም ነው። መጽሐፍትም ጥቅማቸው የትየለሌ ነው። ተምረህ ተመክረህ፣ አንብበህ አድገህ ጎልብተህስ፣ ልብህ ምን ይልሃል? ምን እንድታደርግ ይወተውታሃል? ልብህን ከልብ አዳምጥና ከፍላጎትህ ተወዳጅ ምን ብትሠራ በፍቅር ትሠራዋለህ። ልብህ ውስጥ የሌለን የላይ ላይ ነገርን በማሳደድ ዕድሜህን አትፍች። አስቀድመህ የልብ ፍላጎትህን እወቅ። ሲያደርጉ አይተህ፣ ሲያተርፉ አይተህ፣ ሲሳካላችሁ አይተህ የሌላ ሰው ጥላ ለብሰህ አትግባ። የምትወደውን ሥራ ልብህ ላይ የተጻፈውን ሥራ ለይተህ እወቅ። ታወቅክም በኋላ ወደ ልብ ምሪትህ የሚወስደው ጎዳና ላይ ለመጓዝ በቂ ዝግጅት አድርግ። ፍላጎትህም ላይ እውቀት ጨምርበት። እንዲህ ሲሆን በምትሠራው ተደስተህ በውጤቱም ትረካለህ። ድንታ ተርፋለህ። አለ ቦታህ አለ ልብ ምሪትህ ተሰማርተህ ግን ትባክን። ሁለተኛው ግብህን አስቀምጥ የሚል ነው። በልብ ምሪትህ በተሰማራህበት ሙያህ ምን ማሳካት የት መድረስ ትፈልጋለህ? ግልጽ ያለ የማያጥበረብር ግብ አስቀምጥ። ግብህ ሊለካ የሚችል ሊደረስ የሚችል የሚቆጠር ከእውነታው ተዛማጅነት ያለው እጅግም ያልተጋነነና ለክዋኔው ገቢራዊነት የጊዜ ልኬት የተቀመጠለት ይሁን። በየጊዜውም ያለፍክበትን የደረስክበትንና የሚቀርህን እየፈተሽክ ባነሰው ላይ ለመጨመር እርምት የሚፈልገውን ለማረም ይበልጥ መግፋት የሚፈልገውን ለመግፋት የሚያስችል አሰራር ይኑርህ። ከትላንትህ ተምረህ የዛሬን አጥብቀህ ወደ ነገው ባሰብከው ልክ ትጓዝ ዘንድ መንገድህን መፈተሽም ማወቅም ከልብ ምሪትህና ከግብህ ተንሸራተህ እንዳትወድቅ ያደርጋል። ሦስተኛው የተግባር ሰው መሆን ነው። የልብህን ምሪት ተከትለህ ግብህን ለይተህ ካስቀመጥክ በኋላ ከቆይ ነገ ተፋታና ፈጥነህ ወደ ተግባር ግባ። ግብርን በማሰላሰል ከተግባር ተሸበበህ ጊዜህን አታጥፋ። በራስህ ጣፋጭ ህልምና ግብ ተሳክረህ በቀንቅዥት አቷኝ ወደ ግብህ በሚያደርስህ መንገድ ላይ ፈጥነህ በመግባት ሐሳብህን ወደ ተግባር ቀይረው። ለአፈጻጸም የሚረዳ ዕቅድህን አውጣና ወደ ተግባር ተሸጋገር። ቆይ ነገ ወይም ፈረንጆቹ እንደሚሉት ፕሮክራስቲኔሽን ብዙዎችን ከሩቅ መንገድና ስኬታቸው ሸብቦ ባሉበት እንዲረግጡ ኖሮ በሚል የጸጸት ማባበያ ስኬት ርቀው እየተከዙ እንዲኖሩ የሚያደርግ ደንቀራ ነውና በለል አድርገው ወደ ድርጊት ወደ ተግባር ግባ። አራተኛው ጽኑሁን የሚል ነው። ነገሮች ምንም ያህል ቢከብዱ ለዓላማ ተስፋ አትቁረጥ። በጊዜያዊ መሰናክል አትዛል፣ እስክታሳካቸው ድረስ ወጥረህ ግፋ። ወደ ስኬት የሚወስደው መንገድ ጎርበጥ ባጣውም፣ ናዳውም ብዙ ነው። አደናቅፎ ሊያስቀርህ፣ በናዳው ሊጨፈልቅህ፣ ፋታ ሊነሳ፣ በአጭር ሊያስቀርህ ይፈትንሃል። እነ ብሂሉ አቀበት ካልወጡ ቁልቁለት አይገኝምና ሳትዝል ጸንተህ አቀበቱን ውጣ። ፑሽ እንድ ፐርሲስት ይላል ፈረንጅ። የመንገድህ እንቅፋቶች መልካቸው ብዙ ነው። በአንድ በኩል ተቺዎቹ ከፍ ስትል በኩርኩም ሊደፍቁ ይነሳሉ። በሌላ በኩል የቅርቤ ያልካቸው ግብህን ሩቅ እያስመሰሉ አትደርስም፣ አትችለውም፣ ይጎዳሃል፣ ምን በወጣህ፣ ምን ጎደለህና በማለት ቅቤ እያነጎቱ ሳትጀምር እንድትቀር ሳትነሳ እንድትወድቅ ሊያደርጉህ ፋታ ይነሷሃል። አንተ አስበህ ወስነህ በገባህበት መንገድ ላይ እልፍ መሰናክል ይደረድሩብሃል። ጸንተህ ወደፊት ሂድ እንጂ እንዳትቆም። አምስተኛ ለመማር ፈቃደኛ መሆን ነው። ዓለም በማያቋርጥ የለውጥ ሂደት ውስጥ መሆኑን ተረዳ። ስለዚህ አንተም ያለማቋረጥ አዳዲስ ነገሮችን ለመማር ዝግጁ መሆን ይጠበቅብሃል። ራስህን ከጊዜው ጋር በማዘመን ብቃትህን ትላንት ያወቅከውና የተማርከው ነገር ትላንት ላይ እንዲያስቀራ አትፍቀድለት። በየቀኑ ወደ ነገ የሚያንደረድርህን አዲስ ትምህርት፣ አዲስ ዕውቀት ጨምርበት። መማር የሚያልቅ ነገር ሳይሆን ወደ ሌላ የሚያሸጋግር መሰላል መሆኑን አትዘንጋ። መማር ተወዳዳሪነትን ከፍ የሚያደርግ ተለምዶ ወጥቶ በታቀደ በተሰላና በሚያደርስ የግብ ጎዳና ላይ በፍጥነት ለመሄድ ያገለግልሃልና ዕለት በዕለት መማርንና ማወቅን ስንቀህ አድርጋቸው። ስድስተኛ ደፋር ሁን። ትልቅ ነገርን ማሳካት ከፈለግ ፈተናዎችን መጋፈጥና ተጋፍጦም የማለፍ ድፍረትና ቁርጠኝነት ይኑርህ። ሪስክ ቴከር ሁን። ትልቅ ነገር የሚገኘው በምቾት እቅፍ ውስጥ በመንፈላሰስ ሳይሆን ተቅፏ ወጥቶ በመጋፈጥ የሚገኝ መሆኑን አውቅ። ፈራተባ አዱንያው ማዕድ በጥፍ ያርቃሃል እንጂ አያቋድስህም። ከማዕዱ መቋደስ ካለብህ እጅህን ለመሰንዘርና ድርሻህን ለመዝገን በቂ ድፍረትና ቅም ይኑርህ። እጅና ታጥፈህ ሌሎች ሲጎርሱ አትቋምጥ፣ ወይም እንዲያጎርሰው አትጠብቅ። ወይ ቡልኮ ወይ ጥብቆ መባሉም ለዚህ መሆኑን አስታውስ። ከደፈርክና ቆርጠህ ከገባህበት ሲሆን ቡልኮውን ትጎናጸፋለህ፣ ባይሆንም ጥብቆው ላይ ታርፋለህ እንጂ ራቁትህን አትቀርም። መንገዱም ዝም ብሎ የሚያልፍ ሳይሆን ከውድቀትህም ቢሆን የማይረሳ ትምህርትህን ሰጥቶ ነው የሚያልፈው። ሰባት፣ ሰባተኛ ከምቾት ቀጠናህ ለመውጣት አትፍራ የሚል ነው። ምቾት የሚፈለግና የሚገባ ነገር ቢሆንም አቅፎና አስሮ የሚያቆይህ ሳይሆን አስፈንጥሮ ለበለጠ ድልና ምቾት የሚያበቃህ ሊሆን ይገባልና ከምቾት ቀጠናህ ለመውጣት ድፈር። የግንኙነት መረብህን አስፋ። ሰዎችን አግኝ። ከሰዎች ተገናኝ። ራስህን ግለጥ። ስለ ራስህ የመናገርና የማስረዳት ልምድ አዳብር። የራስህን እውነት ለማሳየት ወይም ስለ ራስህ ለመናገር አትሽኮርመም። ከእን ጋር የሚሄዱ የህልምህን አካያጆች የምታገኘው ጥንቡርስህን ፈንቅለህ በመውጣትና ከሰዎች ጋር በመዋል ነው። ግንኙነትህ አካላዊ ብቻ ሳይሆን በይነ መረባዊም ይሁን። በበይነ መረቦቹ ቋት ውስጥ አንተን በትክክል መግለጽ የሚችሉ የተደራጁ ሐሳቦች እንዲገኙ አድርግ። ሰዎች አንተንና አገልግሎትህን በፈለጉ ጊዜ በቀላሉ ሊያገኙ የሚያስችላቸውን ጥንቁቅ መንገድ ፈጠርላቸው። ከሆንከው በላይም ከሆንከው በታችም የሚያደርጉ ወይም የሚያስመስሉ መንገዶችን አትጠቀም። ይህ መንገድ ስኬትን አጎናጽፎ በሙያ ከፊት ተሰላፊ እንድትሆን ያግዛል። ለዛሬ እነዚህን እያብሰለሰልንና ተግባራዊ ለማድረግ እየጣርን ቀሪዎቹን ስምንት አንኳሮች ደግሞ ሳምንት ልንመለስባቸው ቀጠሮን ያዝ። እስከዚያው ሰላም። በዘጠነኛነት የተቀመጠው ነጥብ እና ሁን ብሩህ አመለካከት ይኑርህ ወይም በእንግሊዝኛው ቢ ፖዚቲቭ ቢ ኦፕቲሚስቲክ የሚል ሆኖ እናገኘዋለን። እናነትና አዎንታዊነት አስቀድሞ የሚበጀው ለራስ ነው። ቀድሞ የምንጩን ውስጣዊ ስሜት በማነቃቃት ለበለጠ ጉዞ ዝግጁ የማድረግ ኃይልን ያጎናጽፋል። እና ስትሆን ጭንቀት ድብርትና መሰል የስኬት ጸሮች ወደ አንተ የአእምሮ ክልል ድርሽ እንዳይሉ በቀና ኃይል ውስጥህን ያጥለቀልቆሃል። ጨለማዊ ጫና ወጥቶ በሙሉ ብርታትና ኃይል አዲሱን ቀን ለመቀበል ነገ ብራ ቀን ነው፣ ነገ ሮዛማ ቀን ነው ብሎ እናውን ማሰብ በነገው ውስጥ በብርታትና ሙሉ ትጋት አልፎ ወደ ወዲያኛው ለመዝለቅ የሚያስችል ብርታትን ያጎናጽፋል። ወደ ስኬት በሚደረግ ጉዞ ከፍ ያለ የራስ መተማመን መንፈስንና ብቃትንም ያላብሳል። ቀና ማለት ከፈለክ ቀናሁን፣ እሺ፣ አዎ የሚልህ ይበዛ ዘንድ ውስጥህን ለአዎንታዊ ኃይሎች መዋኛነት አመቻቸው። ዐሥረኛው ነጥባችን ትዕግሥት ነውና፣ አጋሹን ታላላቅ ነገሮችን ለማሳካትና የፍሬያቸውም ተቋዳሽ መሆን ጊዜ የሚወስድ ማገዶ የሚፈጅ እንጂ አይነህን ጨፍነህ በምትገልጥበት ጽበት የሚገኝ አይደለም። አልማዝንም፣ እንቁንም፣ ወርቅንም የከበሩ ነገሮችንም ውድ ያደረጋቸው ልህ አስጨርሰው ብዙ ጉልበትም ብዙ ጊዜም ፈጅተው የሚገኙ በመሆናቸው እንደሆነ አስታውስ። ወደ ስኬታማ ጉዞ ስትሄድ ከሚያስፈልጉ ታላላቅ ስንቆች መካከል ትዕግሥት የላቀ ቦታ ልትሰጠው የሚገባው ነው። እድፊያ፣ ችኮላና ትዕግሥት የለሽነት ብዙዎችን ከመንገድ አስቀርቶ ትካዜና ጸጸት ጥላ ስር አስቀምጦ ያስቀረ የስቄት ጸር መሆኑን አስታውስ። ትዕግሥት ነገሮች በተፈጥሯዊ መንገዳቸው በሰከነ መንገድ እንዲሄዱ የማድረግን ዕድል የሚሰጥ ሲሆን፣ ትዕግሥት የለሽነት ደግሞ ነገሮችን ያለ ጊዜ በንጭጩ እንዲቀጩ ወይም እንዲጨነግፉ የማድረግ አቅሙ ከፍ ያለ ነው። በተሰጠህ ጊዜ ውስጥ ጊዜህን ባግባብና ከፍ ባለ ብቃት መጠቀም እንጂ ትዕግሥት አልባነት ወይም ጥድፊያ መፍትሄ አይሆንልህም። ይልቁንም ትዕግሥት አልባነት ውድጥንጥና ብስጩ ባሕሪያትን እየጫነ ነገሮችን በሚያስፈልጋቸው ትኩረት ልክ እንዳትፈጽማቸው ይጋርድብሃል። ትዕግሥት መራራ፣ ፍሬዋ ግን ጣፋጭ ነው መባሉ ከዚህ የተነሳ መሆኑንም አስታውስ። ስትሮጥ የታጠቅከው ስትሮጥ መፈታቱንም ልብ አስራ አንደኛው ነጥባችን በማስፈልግ ውድድር አትጠመድ የሚል ነው። ስኬትን አጥብቀህ የምትሻት ከሆነ ራስህን ከሌሎች ጋር አላግባብ አታወዳድር። ሁሉም ሰው በራሱ ጉዞ፣ በራሱ መንገድ ላይ ነው። መንገዱም በአንድ ጊዜ አንድ ሰው ብቻ የሚያስተናግድ እንጂ በሰው ላይ ሰው የሚደርብ ያለመሆኑን እወቅ። ይህ ግር የሚያሰኝ ሐሳብ ቢመስልም ፍልስፍናዊ እውነት አለው። ቀለል ብናደርገው አንተ በቆምክበት ወይም በተቀመጥክበት ወይም ባያስከው ቦታ ላይ ብቸኛ እንጂ ማንም ተዳባይ የለህም። ስለዚህ ትኩረትህን በራስህ ግቦች ላይ አድርግ እንጂ ጊዜና አቅምህን በማይመለከትህና ሌሎች በሚያደርጉት ነገር ላይ በማድረግ አትባክን። ብልህ ሁን። ውድድር ካስፈለገህ ውድድርህን ከራስህ ጋር አድርገው። ውድድርን ከራስ ጋር ማድረግ የመጣህበትን መንገድ እንድትለካና የምትሄድበትን መንገድ እንድትመዝን ያደርግሃል። ዐሥራ ሁለተኛው ነጥባችን ፍርሃት ነው። ያልተጨበጠ መሠረት የሌለው አጓጉል ፍርሃት ወደ ኋላ እንዲዝህና ጎትቶ እንዲያስቀርብህ አትፍቀድለት። ፍርሃት ተፈጥሯዊ ስሜት ነው ነገር ግን ተፈጥሯዊ ስለሆነ ለጥንቃቄ መንገድህ ማሳመሪያ እንጂ እያራደና እያሸበረ በግብህ ቆልምሞ እንዲያስቀርህ ልትፈቅድለት አይገባም። ወደፊት መሄድ ባለብህ ጊዜ ወደፊት እንጂ ወደ ኋላ ትሄድ። ፍርሃት የመፈጸም አቅምን የሚያሳጣ ውሳኔ የሚያዘገይና ከጊዜ ጀርባ የሚያስቀር በመሆኑ ከምክንያት አልባ ፍርሃት ራስህን ጠብቀህ በምክንያታዊነትና ጥንቃቄ ህልምህን ወደፊት ግፋው። ፍርሃትንም ተጋፍጠህ ወደኋላ በማሽቀንጠር ወደ ፊት በሚያስፈነጥር ሰረገላ ላይ ተሳፈር። ጥንቁቅ እንጂ ፈሪ አትሁን። በዐሥራ ሦስተኛነት የያዝነው ሰበበኝነት ነው። ከዋና ዋና የስኬት ጸሮች ውስጥ አንዱ ሰበበኝነት ነው። አንድ ነገር ለማድረግ አስቀድመህ በነገሩ ላይ ከልብህ ካሰብክበት፣ ያሰብከውን ነገር አውጥተህና አውርደህ ወደ ዕውቀት ከፍ ካደረግከው በኋላ ተግባራዊነቱ ወደፊት መቀጠል እንጂ ለየጥቃቅኗ ነገር ሰበብ እየፈጠርክ ጉዞህን የምትገታ ከሆነ የትም የምትደርስ አትሆንም። ከመንገድህ መዘግየት፣ ከስኬትህ ማርፈድ ከፈለክ ይህንን እንድታደርግ የሚወሰውሱህ አንድ ሺ አንድ ነገሮች ሞልተውልሃል። ችግር የሌለበት ሁኔታ የትም የለም። ስኬት ችግርን አልፎ የሚገኝ እንጂ ሜዳ ለሜዳ እየፏለሉ፣ መስክ ለመስክ እየተንደባለሉ የሚገኝ ነገር አይደለም። አቀበቱ ካልተወጣ ቁልቁለት አይገኝምና አቀበት ነው በሚል ሰበብ መንገድህን በራስ እጅ አታደናቅፈው። በውስጥህ የሚጮኸውን የእናቴ ቀሚስ አደናቅፎኝ ሰበብ ደለው። ለድርጊቶችህ ኃላፊነት ውሰድና ከስህተቶችህ ተማር። ችግር ቢመጣ የመቋቋሚያውን ኃላፊነት ለራስህ ስጥና ወደፊት ሂድ። አሥራ አራተኛው ነጥብ ራስን መሸለም ነው። የልብህን ምሪት ተከትለህ መድረሻ ግብህንም አስቀምጠህ ከቆይ ነገ ተላቅ፣ ደፍረህ ከእያንዳንዷ ቀን ተምረህ ሳትዝል ወጥረህ ገፍተህ ያገኘው ውጤት የልፋትህና የላብህ ዋጋ ነውና የዋጋህን ያህል አክብረህ አድንቀህ እውቅና በመስጠት ወደሚቀጥለው ግብህ እንደነቃህ እንደ በቃህ መስፈንጠሪያ አድርገህ ተጠቀምበት። ያሰብከውን ካሳካ ይገባሃልና ራስህን በስኬትህም በስኬትህም ሸልመው። አስራ አምስተኛውና የማጠቃለያ ነጥባችን ተስፋ ለመቁረጥ ነው። አስበህ አውቀ ወስነህ የጀመርከውን ነገር ለማሳካት በምታደርገው ጥረት ውስጥ በየቦታው በየመንገዱ የሚያሰናክል ወደ ኋላ የሚጎትት የተስፋ ምኩራብህን የሚያስጥል የደንቀራ ማዕት በሰልፍ ሊጠብቅህ ይችላል። አትችልም፣ አታደርገውም፣ አይሳካልህም፣ ከባድ ነው፣ በምን አቅምህ እያለ እግርህን ወደ ኋላ እንድትስብ የሚወሰውስህ እል ሊሆን ይችላል። ይህንንና ይህንን ስለመሰሉ ነገሮች ማሰቢያው እግርህን ከማንሳት በፊት እንጂ እግርህን ከነቀልክና ጉዞ ከጀመርክ በኋላ ግን መስሚያህን ደፍነህ የልብህን ምሪት በመከተል ወደፊትህ እንታያዝ እንጂ በፍጹም የተስፋ መቁረጥ ስሜት ከመንገድህ አትናጠም። አትዛን። የስኬት ምስጢራት ያሉት በመግፋትና በመጽናት ውስጥ መሆኑን ከልብ ውስጥ ጻፈው። ይህንን አድርገህ መንገድህን ስትቋጭ ለደንቀራነት ተጋርጠው የነበሩት ሁሉ ከዋንጫ ጀርባ ቆመው ለድልህ ሲያጨበጭቡ ታገኛቸዋለህና ተስፋ አትቁረጥ። በልብ ምሪት የሚደረግ የስኬት ጉዞን አስመልክቶ የቋጠርናቸው ነጥቦች እነዚህ ነበሩ። ነጥቦቹ ወደፊት ለመስፈንጠር ጠቃሚ ግብዓቶች እንደሚሆኑ ተስፋ እናደርጋለን። ሰላም ሁኑልን።